ደም እንደዚህ እያለቀሰ መስማት አለብን። እናት ደ በዛ ላይ ሰታዝ ሴቶቹን ተው፣ ንቃ፣ ተዋቸው እነሱ ተዋቸው። የፉክክር ኑሮ ነው የሚኖሩት። ሲቀጥል ባለ ትዳር ወንድ ላይ ልውጥ የሚሉት እነሱ ናቸው። ግን ይሄን የአንገት ምር አውጣ፣ አይጠቅመም። ከአንገት አውጠው የምር አውጠው፣ አንተም እኛም ማለት አውተነ። ይሄን የአንገት ምር አውጠው እስቲ አውጣት። ልጅነቱን ያው ልጅነቱን ያውና አውጣና መልሰ ታረጋለህ። አውጣና መልሰ አረጋው። ልጅነቱ ያውራት አውጣውና አውጣውና መልሰህ አርግ። እስቲ አውጣው የኛም እኮ ሙቤ ላይ ራሱ አለ የሆነ ነገር። እኔ እሱ እስቲ አውጣና የምታስብ ከሆነ አንተ እስቲ አንገት ብሩን አውጣ፣ መልሰህ ታደርጋለህ። ማንም ኮመንታተር አንድ መጥፎ ነገር አይጽፍም ከዚህ በኋላ። አንገት ብሩን አውጣና እኛ ናውራን እስቲ አውጣው፣ መልሰህ ታደርጋለህ። አውጣው፣ ስጦታ ነዋን፣ ስጦታ አይናቅም። መልሰህ ታደርጋለህ። አውጣው። አውጣውና መልሰህ ታደርጋለህ። አውጣው ስጦታ ነዋ። ስጦታ ይከበራል፣ አይናቅም። መልሰህ ታደርገዋለህ። አውጣው። የምር እኛን የምትወደን ከሆነ አውጣውና መልሰህ ታደርጋለህ። ማናችሁም እንዳትሳድቡ የምር፣ ሁሉም ይሰድብ ደግሞ። ለአንተ አስቡ ነው እንጂ ለአንተ ክፋት ያስብህ ማንም የለም። አውጣውና መልሰህ ታደርጋለህ። ስጦታ ነው። መልሰህ ታደርገዋለህ። አውጣው፣ ታደርገዋለህ። ማንም ከመንታገር መጥፎ ይኸው መጥፎ ነው ነገር የጻፈ ማንም የለም። አየክ ማንንም የለም። መልሰት አረጋል። አውጥተህ እኛን አውራና መልሰት አረጋዋለ። አውጣው መልሰት እኛን አውጥተህ እኛን አውራን። ምክንያቱም እኛ አውጥተን ነው አንተ አውጥተህ ነው እኛም ማውራት ያለብህ። አውጣና፣ እኛም ታወራለህ። በቀናይ እንዴት ጠቅልለውና ክፍል ውስጥ አስቀምረው ማለት ነው። ቀርቡ እኮ እየተመለሰ ነው። ጌታ ሚን ሲያይ በጣም ነው የሚያሳዝነው። ዩቱብ ላይ ናሂ ተረጋጋ፣ ተረጋጋ ና ናሂ፣ እሱን ነገር ጣለው። ወይስ ደሞ የሆነ ቆሻሻ ነው ያስቀምጠው እስቲ መሬት ነው ያስቀምጠው። ትጭክ መሬት ላይ አስቀምጠው፣ አስቀምጠው እስቲ መሬት ላይ ቶ፣ እሱን መሬት ላይ አስቀምጠው። ሄጃ ወልቀው

ወላሂ እጁ እንዴት እንደተንቀሳቀሰ ማለት ተንቀጠቀጠ። እንዴት ነች? ዛሬ ምን? ምንስ? ሰላም ነው? ተው፣ የአንገት ብሩን አውጣና እኛ አውራን፣ እኛም አንተ ለእኛ፣ እኛ ለአንተ አሰብና፣ አንተ ለእኛ አታስብም ነው? አስብላችኋለሁ። እሺ፣ የምታስብልን ከሆነ የአንገት ብሩን አውጣ ሳውጣው አይጨንቅህም። አሁን እኛ የምንልህን ስቴፕ ሙሉ ትራመዳለህ። ለእኛም አንተ የምትወድን ከሆነ እኛም እናንተን እንወዳለን። እኛ ውብዬን በጣም ነው የምንወደው። ልጆችን በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። አንተ እኛ የምታስብ ከሆነ የአንገት ሀብሉን አውጣውና ከእጅህም ከሰውነት ማድረጋ መሬት ነው ያስቀምጠው። መልሰህ ታነሳዋለህ። አውጣውና መሬት ነው ያስቀምጠው። ስ እጅ በጣም ነው የሚንቀጠቀጠው። ቲጂ እንዴት ነሽ? ለምንድማ ያወጣው?

ወይዬ ይሰማኛል፣ አይሰማም? ዛሬ አልደወልሽልኝም። በሰላም ነው። ተው በሰላም ነው። ትንሽ ስራ ነበረ። እሷ ስ ዜ ሰዎቹ እንዳለ የሚልኩት ነው። መጂንያ እያለቀሱ ነው። አያውቅም የሚልኩት አያስ ምን አይነት ሰው ነሽ? አንተ ሰይጣን፣ ውብዬን እኛ እናስታርቃለን። አንተ ወላሂ ወላሂ ውብዬን እኛ ህዝባችን የመዳም ቅመሞች ሁሉ ማለት ነው ከውብዬ ጋር ያስታርቃል። ይሄ ቃል ነው። እኛ የአንገት ብሩን ከአንገት አውጥተህ ስትገኝ እኛ ከውብዬ ጋር እናስታርቃለን። ይሄ ወላሂ ሁላችንም የመዳም ቅመም ቃል እንገባለን። ሰው ሰዋላችሁ ገብታችሁ እሷንም ሰብስክራይብ አድርጉላት። ወላሂ ሁላችንም እናስታርቃለን የልመዳም ቅመም የተባለ ሁሉ ማለት ነው። ወላሂ ግን አንተ የአንገት ብሩን አውጥተ የወረወርክ ቀን ውብዬ አንተን የአንገት ብሩን ካወጣ ትቀበልሃለች። ይሄ ግልጽና ግልጽ ነገር ነው። እኛ እናስታርቃለን አል እንገባለን። ከዛ እኛ ሰርፕራይዝ እናደርጋችኋለን ከንዛ የበለጠ እና እንወደህ አለን እኛም እንወደሃለን። ገባ አበቃ ቤተክርስቲያን ሲያሳዝን ተንገላኮጠረ የአንገት ብር ያንተን ልጅ ይገዛልሃል። ልጅ ሚቀኛ ነች፣ ይገባል መሀል ላይ ይ ይዞና አታወጣም ሚያቃጥለኝ ነው አለ እኮ። ተሰርቶበታል። ኢየሱስ ለምን ወደ ጸባል የማወስዱት? እግዚአብሔር በቃ ቤተሰቦቹ አይቶ ወደ ጸባል ወስቶ ልጁን ለምንድን ነው ማይወስዱት ምስኪኑ?